ያረነ ብሩኬ አልተቻሉም። ዛሬማ ጀማው እንዳለ ሰብሰብ ብሎ ነው የመጡት። ሀይሚና ብሩኬ ባይመጡም ግን ያው ለየግላቸው፣ እሱም በወንድሙ ቤት እሷም ደግሞ በራሷ ቲክቶክ መታ ነበረ። ሰላም ሰላም፣ ውድ ቤተሰብ እንደት ናችሁልኝ? ደና ናችሁ ወይ? ሰላማችሁ ጊዜ ትርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ካላችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁሉ ረ ቪዲዮን ተው ላይክ አድርጉልኝ። ወንዶች እኔ ማለት ነው። ውድ ቤተሰቦች ማርያምን አንዳንድ ቪዲዮ እየሰራችሁ ለምዳችሁ ለምዳችሁ ስተውት በጣም ልክ ሶስት ነው የሚሆንባችሁ በእውነት። በዛ ላይ ደግሞ እንደዚህ የተለማመዳችሁት ቤተሰብ በጣም ነው የሚናፍቅ ና ውድ ቤተሰቦች፣ ከምሬ ነው የምላች ስለምትናፍቁ ነው እንጂ ኔ ቻና ላይ ሞቷል። በፊት በፊት የሆነ ዋርኒንግ መቶበት ነበረ ማለት ነው። ከዛ በኋላ ቻና ላይ ልክ አይደለም እና ላይክ የሚለውም ምን የሚለውም ቪዲዮ ስታዩ ላይክ አድርጉልኝ ውዶች። ይህ ምናልባት ከተነሳ ነው እና ግን በጣም ዩቲዩቢ በጣም ነበር የምወደው አሁን ግን በጣም እየደበረኝ ነው እውነት እውነት እኛኛ ከዩቲዩብ ምንም እየተጠቀምን አይደለም ግን ደግሞ በጣም ምርጥ ምርጥ ቤተሰብን አፍርተንበታል ስንጠፋ እንኳን ምን ናችሁ ነው ጠፋችሁ ብሎ የሚጠይቁ ቤተሰቦች አሉና እና ወዶች እንግዲህ ዛሬ ባሀብ ቤት በጣም ደስ የሚል ፕሮግራም ነበረ ማለት ባለፈው የብርኪ ጓደኞች እነሱ ብቻ ናቸው ወይ እያለን ስንናገር ነበረእና እና ዛሬ ግን የቀረ ማለት ማርክ አለ፣ ኤፍሬም አለ። የኤፍሬምን ፍቅረኛ አየዋት ልበል፣ ባለሳታት አየዋት ልበል ውዶች። ኧረ ቀረ የለም እና ጭፈራቸው ደግሞ ምን በብሄር ብሄረሰቦች ሙዚቃ ነው ሲጨፍሩ የነበሩት እየቀያየሩ፣ ኦሮምኛ፣ አማርኛ፣ ትግረኛ፣ ጉራገኛ፣ ሌላም ደግሞ ይኖራል እኮ እንግዲህ። እና እጅግ በጣም ነበር የቀወጡት። ስምረትማ ዘለለች እኮ የእኔ ቀጫጫ፣ ልክ እንደ ሀይሚ ቀጫጫ ነች እና ዘለለች። የእንትና ፍቅረኛ ደግሞ እስክስታ ስችል ከባለፈው ነው ያየዋትና፣ ከሀይሚ ጋር እስክስታ እየመቱ አይቻት ማለት ነው። እንግዲህ ዛሬ የሌለችው ሀይሚ ብቻ ነች እንጂ ሁሉም ጀማው ሰብሰብ ብላል። በጣም ደስ ይላል። እውነት ማርኬንም ኤፍሬምንም ስላየዋቸው እጅግ በጣም ነው ደስ ያለኝ። ከባለፈው ቪዲዮማ ማለት ነው። ከዛ ሁሉ ሰውኮ ሀይሚን መንጠሬ ነው ያየዋትና አይን ያረፈው ከሷ ላይ ነው። በነገራችን ላይ የምትወዱ ሰው ማለት ነው የሆነ ጉራንጉር ውስጥ ቢገባ ራሱ ከዛ ውስጥ ትለዩታላችሁ። እና እዛ ውስጥ ድምቅ ብላብኝ የነበረው ሀይሚ ነበረች። እና ወንዶች እንግዲህ እሙሽዬን አይታችኋታል። በጣም ደስተኛ ነበረች። እንኳን ደስ ያለሽ ሙሽዬ ማለት ብሩኬ ሀመለኛው እንደገናም ደግሞ ያኛው ወንድማቸው በዋዛ አይደለም ከዚህ የደረሱት። እሙሽ እጅግ በጣም ዋጋ ከፍላባቸው ነው ያሳደገቻቸው። እና እንግዲህ የልፋቷን ውጤት እያየች ነው። ዋጋ የተከፈለለት ነገር ደግሞ ውጤታማ ሆኖ እንደማየት የሚያስደስት ነገር የለም። እና ሙሽ እጅግ በጣም ደስተኛ ነች። ቪዲዮ ተጀምሮ እስከሚያልቅ ድረስ ደስታዋ የኔናት እንዴት ደስ እንደሚል ብሩኬም ደግሞ እየዋዛ ልጅ አይደለም። እናቱን ለማስደሰት ደፋ ቀና ነው የሚለው እና አንዳንድ ወጣቶች እውነት ለመናገር በብሩኬ እድሜ ያሉ ወጣቶች ማለት ነው አሁን ላይ ቤተሰብ ላይ ትኩረት የማያደርጉ በጣም ብዙ ናቸው። ብሩኬ ደግሞ ካወቅ ነው ጀምሮ አስተሳሰቡ በቃ ሁሉ ነገሩ ትልቅ ከቅሜው በላይ ማለት ከእድሜው በላይ ከአቅሞ በላይ ነው የሚያስበውን ነው። እሙሽዬ እንግዲህ ልጆችን ፈጣሪ እድሜና ጤና ይስጥልሽ። ከዚህ በላይ የሚያስደስቱሽ ያደርጉ ያደርጋቸው ከፈጣሪ በታች ለእኛ ዋጋ የምትከፍልልን እናትና እናታችን ብቻ ነች። እና ጨረቃዎች ያልመጡበት ምክንያት ያው እንግዲህ አብረው የሚመጡበት ሁኔታ ላይ አይደሉም። ምክንያቱም ያሉት እሷ ሐዋሳ ነች። ብርኬ ደግሞ ብታጅራ ነው ቅመንጂ ሐዋሳ ሆና ያው ቪዲዮ ሰርታለች ጥ ሙዚቃ ለቃለች። ላለመጥፋት ሞክራለሁ ብላ ነው ብል በገባችሁ መሰረት ነው እንግዲህ በጣም ብዙ ሰው እንደሚነፍቃ ስለምታቅነው ቪዲዮ የለቀቀችው የለቀቃችሁ አሳቢ ኮነች እውነት አሳቢ ነች በጣም ና እንግዲህ፣ ናፍቆታችሁን ቲክቶክ ላይ ገብታችሁ መወጣት ትችላላችሁ፣ ውዶች። ብዙ ሰው ቲክቶክ የለንም የሚል ሰው ያለውኝን ነው ያው፣ የቲክቶክ ቪዲዮ አምጥተን ስንጭን ያው እንደነገርኳቸው ነው፣ ቻናላችን ዋርኒንግ ይመጣል ዋርኒንግ እንኳን ይለቃል፣ የሆነ በቃ አልፍቶ አልፍቶ አልፍቶ ይለቃል። ስትራክ ከመጣ ግን ቻናሉ ይዘጋል እንዳለ ማለት ነው። ከእናንተ ጋር እንዳንገናኝ ነው የምንሆነው። እና እንደዛ ባይመጣ ኑሮ ማለት ነው እያንዳንዱን ነበር ከቲክቶክ እያመጣው በቻናል የምጭንላቸው የነበረ ግን በቃ ቅጣት ላይም ስለሆነ እና ቲክቶክ ያላችሁ ከዛ ገብታችሁ እዩት ደግሞ ስታምር የእኔ ፈረንጁ ፈረንጁ ናለች ሀዋሳ እኮ ይመቻታል ሀይሚ እና ምን አየሁ መሰላችሁ? ሀይሚ በፖስተተችው ቪዲዮ ላይ ማለት ነው ከታች ላይ የሆነ ያየሁት ነገር ነበር እና ይሄው፣ ለጓደኞቿ እንዳለ ኮሜንት እየመለሰች ነው። እናንተ ግን ዝም ብላችሁ ጨረቃ ጨረቃ ትላላችሁ የሚል ነገር አይቼ ነው እና ማለት ነው አሁን፣ ይሄ ምን ያስቀናል ታዲያ? ጨረቃ ስለሆነች ነዋ ታዲያ ጨረቃ የምንላት። እና ሲቀጥል ደግሞ ለዛ ሁሉ ህዝብ እንዴት ነው መልሳ የምትችለው? ደግሞ እኮ የእሷ መልስ ያንን ኮሜንት አይታ መመለሷ እኮ ነው የገረመኝ። ለስንቱ ልመልስ ብላ መለሰችላት። እና የኔናት፣ አረ ለስንቱ ይመለሳል? ቲክቶክ ላይ እኮ ኮሜንቱ እኮ በጣም ብዙ እኮ ነው ውዶችዬ። እና ኮሜንት አልተመለሰልንም ብላችሁ ደግሞ አትናደዱ፣ በቃ ምክንያቱም ለሁሉም ሰው ተመልሶ አይዘለቅም። እንኳን አይደለም ያንን ያክል ኮሜንት ቀርቶ ሰላሳ ኮሜንት ኖሮ ለዛ ሁሉ ሰው መመለስ ራሱ አንዳንዴ ይከብዳል እና ለጓደኞቿ የምትመልሰው ውስን ስለሆኑ ነው። ማለት የተወሰኑ ነብ እነ ማን ነበሩ? እነ ቤኪ፣ እነ ፍፄ፣ እነ ሀብል፣ እነሱ ለነሱ ነበር ስትመልስ የነበረው። ኧረ በጣም ስለገረመኝ ነው ውዶች እና ያው በትናንትናው ቪዲዮ ደግሞ እንግዲህ የመጣችኋ ልጅ ከፍፄ ጋር አቀናብረዋታየውና ጦሩ ነው ፍፄ ጋራችን የሚለው ቃላት ወደ ግሌ ሊመጣ ነው መሰለኝና እንግዲህ ፍፄ ጋር አጣብሯትና እሱም ደግሞ እንደ ማንኛውም ካፕል ሆኖ ይምጣ። ያው ትናንትና በተሰራው ቪዲዮ ቤተሰቦች እንግዲህ ያው እንደዚህ አይነት ነገር እንዳይደገም አያስፈልግም ብላችኋል። እውነት እኔ የምደግፋለሁ። እንደዚህ አይነት ነገሮችም ማለት የሴት ጓደኛ እያመጡ ለፍቅረኛ ማስተዋወቅ ምናምን ተገቢ ነው ብዬ አላስብም። ምክንያቱም መዘዝ ይዞ ስለሚመጣ ና ቀን ላይ ደግሞ ብሩኬን እጅግ በጣም ነበር ሲሰድቡት የነበረው። እንደ አሁንችን የመሰለች ወይዘሮ እናት ትዘቀዘቃለች በብሩኬ ምክንያት፣ እሞሽን ወስዶ ሲዘቀዝቁ ነበር።